ሰላም ሰላም፣ እንዴት አድራችሁ የተከበራችሁ ተመልካቻችን፣ ለዛሬ ዘንላቸው የቀረብን ስፖርታዊ መረጃዎች እንድትከታተሉም በክብር እንጋብዛለን። በዛሬ ስፖርታዊ መረጃዎቻችን በኢትዮጵያ ፕሪሚየር ሊግ 26ኛው ሳምንት ትናንት ሁለት ጨዋታዎች ተደርገው ነበር። ዛሬም እንግዲህ ከጠዋት ሶስት ሰዓት አንድ ጨዋታ ተደርገዋል። መቻል አዳማ ከተማን ሁለት ለዜሮ ማሸነፍ ችሏል። ቀጥሎም እንግዲህ ዘጠኝ ሰዓትና አስራ ሁለት ሰዓት ሁለት ጨዋታዎች ይደረጋሉ። ስለ እነሱም እንግዲህ መረጃዎች ወደ እናንተ የምናደርስ ነው የሚሆነው በ በ33ኛው ሳምንት የእንግሊዝ ፕሪምየር ሊግም እንግዲህ አርሴናል ድል ሲቀናው ማንችስተር ዩናይትድ ትናንትም እንግዲህ ተሸንፈዋል። የማንችስተር ዩናይትድ ነገር እንግዲህ አሳሳቢ ነው የሆነው። ስለዚህ ሊቨርፑልም ትናንትና በሌስተር ሲቲ በማሸነፍ እንግዲህ መሪነቱን ማጠናከር ችለዋል። ሌስተር ሲቲ በአንጻር እንግዲህ ከፕሪምየር ሊግ እንግዲህ ወደ ሻምፒዮንሺፕ መውረድን ትናንትና በሊቨርፑል መሸነፍን ተከትሎ ማረጋገጥ ችለዋል። ዛሬም ቀጥሎ አንድ ወሳኝ ጨዋታ ይደረጋል። ቶተንሃም ሆትስፐር ከነቲንግሃም ፍረስ ሁኔታውን የሚያደርግ ነው የሚሆን። ስለ እነሱና ስለ ፕሪምየር ሊግ እንግሊዝ እንግዲህ የደረጃ ሰንጠረዥም የምናስመለክታችሁ ነው የሚሆነው። በስፔን ላሊጋም ትናንትና ሪያል ማድሪድ ወሳኝ የሆነ ድል ማስመዝገብ ችለዋል። በመጨረሻ ደቂቃ ባስቆጠረው ግብ እንግዲህ ወሳኝ የሆነ ሶስት ነጥብን ማግኘት ችለዋል። ሌላም በጣሊያን ሰሪያም ትናንትና አንድ አስገራሚ ነገር እንግዲህ ተከስቷል። ኢንተር ሚላን ከብዙ ሳምንት በኋላ ትናንትና ሽንፈትን ማስተናገድ ችለዋል። በጀርመን ቡንደስሊጋም ባየር ሊቨርግሰን ትናንትና ነጥብ ጥለዋል። ባየር ሙኒክ የሻምፒዮንነት ጉዞም እንግዲህ እየተፋጠነ ነው የሚገኘው። ስለ እነዚህና ሌሎች መረጃዎች ወደ እናንተ የምናደርስ ነው የሚሆነው። እስከ መጨረሻ አብራችሁ እንድትሆን ነው በትህትና የምንጠይቀው። ቻናላችንን አዲስ የሆናችሁ ተከታታዮችም እንግዲህ ሳብስክራይብ በማድረግ እንድታበረታቱን አሁንም በትህትና እንጠይቃለን በቀጥታ ወደ ዝርዝር መረጃዎች ነው የምናልፈው በሀያ ስድስተኛው ሳምንት የኢትዮጵያ ፕሪሚየር ሊግ ትናንት ሁለት ጨዋታዎች ተደርገው ነበር ኢትዮጵያ ቡና ከሲዳማ ቡና ያደረጉት ጨዋታ በፍቅረ ኢየሱስ ተወልደ ብርሃን ግብ ሲዳማ ቡና አንድ ለዜሮ በሆነ ውጤት ማሸነፍ ችሏል አርባ ምንጭ ከተማ ከሽራይ እንዳስላሴ ያደረጉት ጨዋታ ያለ ምንም ግብ ዜሮ ለዜሮ ነው እንግዲህ ማጠናቀቅ የቻሉት ሽራይ እንዳስላሴ ወደ ወራጅ ቀጠና እንግዲህ እየወረደ ነው የሚገኘው ወልዋሎ ዩኒቨርሲቲ አድግራትና ሽራይ ወደ አንደኛ ዲግ እየወረድ ነው የሚገኙት። በ18 ነጥብ 17ተኛ ደረጃ ላይ ነው የሚገኘው ሽሬ ትናንትናም እንግዲህ አንድ ነጥብ ተጋርቶ መውጣት ችሏል ከአርባ ምንጭ ከነማ። የኢትዮጵያ ፕሪምየር ሊግ ዛሬም ቀጥሎ ጠዋት ሶስት ሰዓት አንድ ጨዋታ ተደርጓል። መቻል ከአዳማ ከተማ ያደርጉት ጨዋታ መቻል ሁለት ለዜሮ ማሸነፍ ችሏል። ሽመልስ በቀለ ነው እንግዲህ ሁለቱም የመቻል ግቦችን ማስቆጠር የቻለው። ዘጠኝ ሰዓት ፋሲል ከነማ ከድሬዳዋ፣ ባህርዳር ከመቀለ ሰብ አንደርታ ደግሞ አስራ ሁለት ሰዓት የዛሬው የኢትዮጵያ ፕሪምየር ሊግ የጨዋታ መርሃ ግብሮች ናቸው። ሰላሳ ሶስተኛው ሳምንት የእንግሊዝ ፕሪምየር ሊግ ትናንት ቀጥሎ ጨዋታዎች ተደርገው ነበር። ፉልሃም ከቼልሲ ያደረጉት ጨዋታ ቸልሲ ሁለት ለአንድ በሆነ ውጤት አሸንፈዋል። እንግዲህ አሌክስ ኢዮቢ በሀያኛው ደቂቃ ባስቆጠረው ግብ ፉልሃም መሪ መሆን ችለው ነበር። ነገር ግን ቸልሲ ጨዋታ አስር ደቂቃ ሲቀረው በሰማንያ አንደኛው ደቂቃ ታሪክ ጆርጅ፣ ወጣቱ እንግሊዛ ተጫዋች ግብ አስቆጥሮ አቻ ማድረግ ችሏል። በዘጠና ሶስተኛው ደቂቃም ፔድሮ ኔቶ ለቸልሲ የአሸናፊነት ግብ ማስቆጠር ችሎ ቸልሲዎስ እንግዲህ ትናንትና ወሳኝ የሆነ ድልን ፉልሃም ላይ ማስመዝገብ ችለዋል ማለት ነው። ሌላኛው ጨዋታ እንግዲህ በወራጅ ቀጠና ደረጃ ላይ የሚገኘው ኤፕሶች ታውን በሜዳው በሜዳ በፖርትማን ሮድ አርሰናልን አስተናግደው ነበር። አርሰናል በቀላሉ አራት ለዜሮ በሆነ ውጤት ማሸነፍ ችለዋል። ትሮሰርድ ሁለት ግቦችን ሲያስቆጥር ማርቲነሊ እንዲሁም ኢታን ነዋነሪ የቀሩት ሁለት ግቦች አክለው እንግዲህ አርሰናል አራት ለዜሮ በሆነ ውጤት ማሸነፍ ችለዋል። የኢፕስዊች ታውን የወራጅ ቀጠናው ጉዞ እንግዲህ ማፋጠን ችለዋል ማለት ነው። ሌላኛው ወሳኝ ጨዋታ በኦልድ ትራፎርድ ማንቸስተር ዩናይትድ ከወልቭስ ጋር ጨዋታቸውን አድርገው ነበር። እንግዲህ ማንቸስተር ዩናይትድ ትናንትናም ሶስተኛ ተከታታይ ሽንፈቱን ማስተናገድ ችለዋል አንድ ለዜሮ በሆነ ውጤት ወልቪስ ኦልትራፎርድ ድረስ ሂዶ ማንቸስተር ዩናይትድን ማሸነፍ ችለዋል። እንግዲህ ፓውሎ ሳራቢያ የቀድሞው የፓሪሴን ጀርመን ተጫዋች ነው። በሰባ ሰባተኛው ደቂቃ ግርም የሆነ ቅጣት ምትግብ አስቆጥሮ እንግዲህ ወልቪሶቹን አሸናፊ እያደረገው ማንቸስተር ዩናይትድ እንግዲህ ባለፈው በዩሮፓ ሊግ በሉየን ላይ ባስቆጠረው አስደነቅ የሆነ እንግዲህ ድል በኋላ ትናንትና በፕሪምየር ሊግ ሽንፈትን ማስተናገድ ችለዋል። ባለፉት አራት ተከታታይ ጨዋታ ማንቸስተር ዩናይትድ ማሸነፍ አልቻለም። ባለፈው ሳምንት በኒውካስል አራት ለአንድ ተሸነፈ ይታወሳል። እንግዲህ ባለፉት አራት ተከታታይ የፕሪምየር ሊግ ጨዋታዎች ሶስቱን ሲሸነፍ፣ አንድ ከማንችስተር ሲቲ ብቻ ነው አቻ መለያየት የቻለው። ስለዚህ ማንችስተር ዩናይትድ እንግዲህ ሙሉ ትኩረቱን በዩሮፓ ሊግ እንደሚያደርግ እየተነገረ ይገኛል። እንግዲህ በፕሪምየር ሊግ በአስራ አምስተኛ ደረጃ ላይ ነው የሚገኘው ወልፍሰች እንግዲህ በአለፉት ስድስት ተከታታይ ጨዋታዎች ሽንፈትን አላስተናገዱም። በአምስቱ ማሸነፍ ሲችሉ በአንዱ ብቻ ከኤቨርተን አቻ መለያየት ችለዋል። ትናንትናም ማንችስተር ዩናይትድን እንግዲህ አንድ ለዜሮ ማሸነፍ ችለዋል። ሌላኛው ትናንት የተደረገው ጨዋታ ሌስተር ሲቲ በሜዳው ኪንግ ፓወር ስታዲየም ከሊቨርፑል ጋር ነበር የተጫወተው። እንግዲህ ሊቨርፑል ትናንትና አንድ ለዜሮ በሆነ ውጤት በማሸነፍ የሻምፒዮንነት ጉዞ እንግዲህ ማፋጠን ችሏል ማለት ነው። በአንጻሩ ሌስተር ሲቲ ከፕሪሚየር ሊግ ወደ ሻምፒዮንሽፕ የወረደበት ውጤት ትናንትና ማስመዝገብ ችለዋል ማለት ነው። ስለዚህ ሊቨርፑል የአሸናፊ ያደረገችው ግብ ደግሞ ትሬንት አሌክዛንደር አርኖልድ ነው። በ76ኛው ደቂቃ ማስቆጠር እየቻለው ይህ ተጫዋች እንግዲህ ስሙን ከሪያል ማድሪድ ጋር በመያያዙን ተከትሎ በሊቨርፑል ደጋፊዎች ወቀሳ እየደረሰበት ነው የሚገኘው ትናንትና በ ሰባ አንደኛው ደቂቃ ተቀይሮ ወደ ሜዳ ከገባ በኋላ በሰባ ስድስተኛው ደቂቃ ግሩም ግብ አስቆጥሮ እንግዲሁ ወሳኝ ግብ አስቆጥሮ እንግዲህ ማሊያውን አውልቆ ሴሌብሬት ሲያደርግ ተመልክተናል። ለሊቨርፑል ደጋፊዎችም እንግዲህ ትናንትና መልእክቱን ማስተላለፍ ችለዋል ማለት ነው። ሌስተር ሲቲ በአንጻሩ ሳውዛምተንን ተከትሎ ወደ ሻምፒዮንሺፕ የወረደው ሁለተኛው ቡድን መሆን ችለዋል ማለት ነው። በእንግሊዝ ፕሪምየር ሊግ ዛሬ የሰላሳ ሶስተኛው ሳምንት የመጨረሻ ጨዋታ ቶተንሃም ሆትስፐር በሜዳቸው ከኖቲንግሃም ፎረስት አራት ሰዓት ማታ ላይ በሚያደርጉት ጨዋታ ፍጻሜውን የሚያገኝ ነው የሚሆነው። የእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥን ስንመለከት ከ33 ሳምንታት በኋላ ሊቨርፑል አሁንም በ79 ነጥብ እየመራ ነው የሚገኘው። አርሴናል በ66 ነጥብ ሁለተኛ ደረጃ ላይ ይገኛል። ኒውካስል ዩናይትድ በ59 ሶስተኛ፣ ማንቸስተር ሲቲ በ58 አራተኛ ደረጃ ላይ ሲቀመጥ፣ ቼልሲ አስቶንቪላ፣ እንዲሁም ኖቲንግሃም ፎረስት በ57 ነጥብ በግብ ክፍያ ተበላልጠው የተከታዩ ደረጃን መያዝ ችለዋል ማለት ነው። በእንግሊዝ ፕሪሚየር ሊግ በዘንድሮ ውድድር አመት እንግዲህ ወደ አውሮፓ ቻምፒየንስ ሊግ እንዲሁም ወደ ኤሮፓ ሊግ ተሳትፎ የሚደረግ ትንቅድ እንግዲህ በጣም ከባድ ነው የሚሆነው። እንደሚታወቀው በእንግሊዝ ፕሪሚየር ሊግ በቀጣይ አመት አምስት ቡድኖች በአውሮፓ ቻምፒየንስ ሊግ እንደሚሳተፉ ይታወቃል። አንድ ቡድን ደግሞ በኤሮፓ ሊግ የሚሳተፍ ነው የሚሆነው። ስለዚህ ከአንደኛ እስከ ሰባተኛ ያሉ ቡድኖች እንግዲህ ከነዚህ ቡድኖች አንድ ከአውሮፓ መድረክ የሚቀር ነው የሚሆነው። ስለዚህ በቀጣይ ያሉት አምስት ጨዋታዎች ማን ወደ አውሮፓ ቻምፒዮንስ ሊግ ተሳትፎውን ያረጋግጣል የሚለው በጉጉት የሚጠበቅ ነው የሚሆነው። እንግዲህ በወራጅ ቀጠናው ሌስተርና ሳውዛምፕተንን ወደ ሻምፒየንሺፕ መውረዳቸውን አረጋግጠዋል። ኤፕስዊች ታውንም በሚቀጥሉ አንድ ወይም ሁለት ጨዋታዎች መውረዱን የሚያረጋግጥ ነው የሚሆነው የአስራ አምስት ነጥብ ልዩነት ነው ያለው ከዌስትሃም ጋር ስለዚህ በሚቀሩ አምስት ጨዋታዎች አንድ ጨዋታ እንግዲህ ዌስትሃም የሚያሸንፍ ከሆነ ኤፕስዊች ታውን ወደ ሻምፒዮንሺፕ የሚወርደው ሶስተኛ ቡድን ይሆናል ማለት ነው በሊቨርፑል ሻምፒዮንነት ያሉት መረጃዎችን ስንመለከት በአርሰናልና በሊቨርፑል መካከል የአስራ ሶስት ነጥብ ልዩነት ነው ያለው። አርሰናል በቀጣይ ሮብ ከክርስቲያን ፓላስ አንድ ጨዋታ እያደርጋል። በዛ ጨዋታ አርሰናል የሚሸነፍ ከሆነ እንግዲህ ሊቨርፑል ሳይጫወት ሻምፒዮን መሆኑን ያረጋግጣል ማለት ነው። አርሴናል ክርስቲያን ፓላስን የሚያሸንፍ ከሆነ ግን በቀጣይ እሁድ ቶትንሃም ከሊቨርፑል በሚያደርጉት ጨዋታ ሊቨርፑል የግድ ማሸነፍ ይጠበቅበታል። በዛን ጨዋታ እንግዲህ ቶተናምን በማሸነፍ የ2024 25 የእንግሊዝ ፕሪሚየር ሊግ ሻምፒዮንነትን የሚያረጋግጥ ነው የሚሆነው ማለት ነው። በሰላሳ ሶስተኛው ሳምንት የስፔን ላሊጋም ትናንት ጨዋታዎች ተደርገው ነበር። ሪያል ቫላዶሊድ በኦሳሶና ሶስት ለሁለት ተሸንፏል። ቪያሪያል ከሪያል ሶሲዳድ ሁለት ለሁለት ሲለያዩ ሲቪያ ከዲፖርቲቮ አላቬስ አንድ ለአንድ በሆነ ውጤት እንግዲህ ጨዋታቸውን ማጠናቀቅ ችለዋል። ሌላኛው አጓጊው ማታ የተደረገው ጨዋታ ሪያል ማድሪድ ከአትሌቲኮ ቤልቦ ጋር ያደረጉት ጨዋታ ነበር። በመጨረሻው ደቂቃ ፌዴሪኮ ቫልቨርዴ ባስቆጠራት ግብ ሪያል ማድሪድ ወሳኝ የሆነ ሶስት ነጥብን ትናንትና ማግኘት ችለዋል ማለት ነው ዛሬም ጁሮና ከሪያል ቤትስ አራት ሰዓት የሰላሳ ሁለተኛው ሳምንት የስፔን ላሊጋ የመጨረሻ ጨዋታቸውን የሚያደርጉ ይሆናል። የስፔን ላሊጋ የደረጃ ሰንጠረዥን ስንመለከት ባርሴሎና በሰባ ሶስት ነጥብ አሁንም እየመራ ነው የሚገኘው። ሪያል ማድሪድ ስልሳ ዘጠኝ ነጥብ አለው፣ አትሌቲኮ ማድሪድ ስልሳ ሶስት እንዲሁም አትሌቲክ ክለብ በሀምሳ ሰባት ነጥብ ከአንደኛ እስከ አራተኛ ደረጃ ያለውን ደረጃ ይዘዋል ማለት ነው። በ33ኛው ሳምንት የጣሊያን ሰሪየም ትናንት እንግዲህ ሶስት ጨዋታዎች ተደርጎ ነበር። ቦሎኛ ኢንተር ሚላንን አንድ ለዜሮ አሸንፏል። ሪካርዶ ኦስሮሊኒ ነው ብቸኛዋን የ94ኛ ግብ ማስቆጠር የቻለው። ስለዚህ ኢንተር ሚላን ከናፖሊ ጋር የነበረው የነጥብ ልዩነት እንግዲህ ወደ ዜሮ መምጣት ችሏል፣ በነጥብ መስተካከል ችሏል ማለት ነው። ኢምፖሊ ከቬኔዚያ ሁለት ለሁለት ሲለያዩ አታላንታ ኤሲ ሚላንን አንድ ለዜሮ ማሸነፍ ችሏል። ኤደርሰን ብቸኛዋን የአታላንታ ግብ ያስቆጠረ ተጫዋች ነው። ኢንተር ሚላን እንዲሁም ናፖሊ በሰባ አንድ ነጥብ በግብ ክፍያ ተበላልጠው አንደኛና ሁለተኛ ይገኛሉ። አታላንታ በስልሳ አምስት ሶስተኛ እንዲሁም ቦሎኛ በስልሳ ነጥብ አራተኛው ደረጃ ይዞ ይገኛል ማለት ነው። ወደ ጀርመን ቡንደስሊጋ መረጃዎቻችን ስናልፍ ትናንት ሶስት ጨዋታ ነበር የተደረጉት። ፍሬበርግ ከኤንትራ ፍራንክፈርት ዜሮ ዜሮ ስለያዩ። ቦሩሻ ዶርትሙንድ ቦሩሻ ሞንቸግላድባን ሶስት ለሁለት በሆነ ውጤት ማሸነፍ ችሏል። ሴንቲ ፓውሊ ከባየር ሌቨርጉሰንም አንድ ለአንድ በሆነ አቻ ውጤት ማጠናቀቅ ችሏል ማለት ነው። ስለዚህ የጀርመን ቡንደስሊጋም ባየር ሚኒክ በሰባ ሁለት ነጥብ ይመራል። ባየር ሌቨርጉሰን በስምንት ነጥብ ዝቅ ብሎ በስልሳ አራት ነጥብ ሁለተኛ ደረጃ ላይ ነው የሚገኘው። ስለዚህ ባየር ሚኒክ የ2024 25 የጀርመን ቡንደስሊጋ ሻምፒዮንነቱን ወደ ማጠናቀቅ እየሄደ ነው የሚገኘው። ሀሪኬን እንግዲህ ከብዙ አመታት በኋላ የዋንጫ ጥሙን ዘንድሮ የሚያረካ ነው የሚመስለው። ለዛሬ የነበሩ ስፖርታዊ መረጃዎች እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። መልካም ቀን።